ሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ አደረሰን። እንኳን ለዳግም ትንሣኤ በሰላም አደረሳችሁ አደረሰን። ዛሬ እንግዲህ የምንገኘው የዳግም ትንሣኤ በዓላችን ለት ነው እንግዲህ የባለፈው ሳምንት የትንሣኤ በዓል አክብረናል፣ በጣም በጥሩ ሁኔታ አሳልፈናል። ክብሩን እግዚአብሔር ይውሰድ። ዛሬ ደግሞ የምንገኘው የዳግም ትንሣኤ በዓላችን ላይ ነው የምንገኘው። በያላችሁበት መልካም ቆይታ እንዲሆንላችሁ እመኛለሁ። ትዕግስት ግርማ ነኝ፣ በሰከላ ሾው ብቅ ብያለሁ። እንግዲህ አብራችሁን ቆዩት። የመታለች የትም አይኬድም ይኬዳል እንጂ አይኬድም አባቱ የተለያዩ ዝግጅቶችን ወደና አያችሁ አይደለ በለኋ ለባል ስበላ አፌ አንዳንዴ እንደዚህ እስርስር የሚያደርገኝ ነገር አለ። አንዴ ውሃ ለጠጣ ወይስ ጠላ ይሻለኛል። ለማንኛውም ዛሬም እንግዲህ የተለያዩ ዝግጅቶችን ወደ እናንተ ጋር አቀርብላችኋለሁ። እንግዶቼ እንደምታያችሁ ናቸው። እዚህ ዛሬ የመጡት እንግዶቼ የቆየ ነው፣ ጊሸን ነው። እንግዲህ ብዙዎቻችሁ ሰምታችኋል፣ ያልሰማችሁ ልትኖሩ ትችላላችሁ። ተመልካቾች ታዳሚዎች በጊሸን ላይ ትልቅ ስራ እየሰሩ ናቸው። እርግጥ ነው እዚህ ያሉት በቁጥራቸው አነስተኞች ናቸው። ብዙ ነበር ጊሸን ላይ ትልቅ ድግስ የነበረው። ብዙዎቻችሁ በየቤታችሁ ተከታትላችሁት ነበረ። ያልሰማንም አለን ያላችሁ፣ አለ። የሰማችሁም ከእኛ ጋር አብራችሁ የከረማችሁም አላችሁና የዛሬ እንግዶቼ ከጊሸን ደብረ ከርቤ የተጓዘ ቡድን ነው። ዛሬ እንግዲህ እንዳልኳችሁ ከእነሱ ጋር ቆንጆ ቆይታ እናደርጋለን። እንኳን አደረሳችሁ እንኳን የትንሳኤ በዓል። እንዴት ነበረ ትንሳኤ? እንዴት አለፈ? በጣም የሚገርም ነው። ስለዚህ እስኪ እዛ ምን አጋጥሞን ነበረ፣ ምን ስራ እየሰራን ነበር የሚለው ረዘም ያለውን ይሄ ቆይታችንን እዛች ቦታችን ላይ ተሰይመን የምናውራ ይሆናል። እንደ መንደርደሪያ ግን ምን ይመስል ነበር የጊሸን ቆይታችን የሚለውን ነገር እንደ መግቢያ ነገር ብናወራው የጊሸን ቆይታችን ምን ይመስል ነበር? ማን ነው እጁን አውጥቶ፣ የሆነ ሰው እጁን አውጥቶ ካለ ስለ ጊሸን ቆይታችን ምን ይመስል ነበረ ያለ፣ በዚያ እንደዚ እንደዚህ ይላሉ እኮ እላለሁ። ከፈገግታ ጀምራለሁ፣ የሚያምር ፈገግታ ስለ ጀምራለሁ። እንኳን አብሮ አደረሰ። እንዴት ነበረ ፋሲካ? በጣም ደስ ሲል ነበረ። እንኳን ለዳግማ ትንሣኤ በሰላም አደረሳችሁ፣ ክርስቲያኖች በአለም ዙሪያ ያላችሁ። በጣም ደስ የሚል ቆይታ ነበር፣ ጾሙንም ጊሸን ላይ ነበርና ደስ የሚል ጊዜ ነበር ያሳለፍ ነው። መቤታችን ረድታን ደሞ ያደረግነውን ሁሉም ሰው ያውቃል፣ ያልሰማ ያለ አይመስለኝም። ዳግም ስለተገናኘን ደስ ብሎኛል። የእውነት የምንገናኝ አልመሰለኝም ነበር እና በጣም ነው የናፈቅ ናችሁ። እናንተ በሙያ ትገናኛላችሁ፣ እኛ ደግሞ አንድ አይነት ዘርፍ ላይ ስላልሆንን፣ ሁላችንም ግን የድንግል ማርያም ልጆች ስለሆንን በጣም ደስ ብሎናል። ደስ ብሎኛል ስላገኘኋቸው በጣም እናመሰግናለሁ። ስለዚህ ዛ ወደ ልደተቃል ሄዳ ማይክ ሰጥልኝና ልደተቃል እንኳን አደረሰ እንኳን አብሮ አደረሰ። ትንሣኤ እንዴት ነበረ? ትንሣኤ በጣም ደስ የሚል ነበር። እንግዲህ አሁን ግን ለአንቀላፉት ክርስቶስ በኩራት ሆነ ከሞታን መካከል ተነስቷል እንዳለ ለክርስቲያኖች የትንሣኤ በዓል ማለት የድል፣ የስኬት በዓል ነው እና እንኳን ለትንሣኤ በዓል አደረሳችሁ። እንግዲህ ዛሬ ለምንገኝበት ለዳግማ ትንሳኤም ጌታ ኢየሱስ ድጋሚ ለቶማስ ራሱን የገለጠበት እለት ነው። ዛሬ ሁለት ከዛ አንጻር ዳግማ ትንሳኤም የሚባለው እንኳን አደረሳችሁ። ደስ የሚል በዓል ነበረ። እንግዲህ ሙሉ ሳምንቱ እስከ ባለ አምሳ ድረስ የትንሳኤው በዓል ነው። ደስ ይላል በጣም። እስቲ አንተ የማትረሳው የትንሳኤ በትንሳኤ የማትረሳው አጋጣሚ ምን አለ? እኔ በትንሳኤ ብዙ ጊዜ የማረሳው ነገር ዶሮ ሳርድ አይሞትም እ እድሜው ረዥም ነው። ሲከፈት ይሮጣል አብሮ እንደገና ድጋሚ ሁለቴ ነው መስዋዕት የምናቀርበው። ማ ጨርሰሃል? ማዘር ነው አንተ አንተ ነው በእጅህ እንትን አይሞትም የእውነቱ እማ የምንስላንሰራችይሄ ዶሮ የታረድን እናቶች ልክ ናቸው እኮ አይገርምም። ዶሮ የታረድና ከዛ በኋላ ል ቅማ የሁሌ ዶሮ ከታረደ ከተበለተ በኋላ ልቡ እንደዚህ ቀዳ ታየዋለች። ከዛ ቂመኛ ነ ቂመኛ አይደለም፣ ልብ ንጹህ ነው፣ ልብ ንጹህ አይደለም ምናምን ይባላል። እና ከዛም ጋር የሚያያዙ ነገር አለ አይደል በጣም እንደዚህ ሲከፈት፣ የእውነትን ብዙ ጊዜ ያጋጥመናል። አባቴ የሌለ ሰዓት ላይ ሰው ካረደ ከዛ ስትከፍተው ያ ሰው ይቂመኛ ነው የሆነ የተቋጠረ ነገር ውስጥ አለ። የእውነት ልብ ውስጥ የተቋጠረ ነገር ይገኛል ምናምን እና ይሄ የእውነት ነው እናቶች የሚያዩበት እና አንዳንዴ እኮ እናትን ማየት አባቶቻችንን ማየት አባትና እናቶቻችን እግር ስር ተቀምጦ የሚሉት ነገር ማዳመጥ ቀላል ነገር አይደለም ብዬ ነው የማስበው። እንኳን ለዳግም ትንሣኤ በሰላም አደረሳችሁ። በድጋሚ ነው ደግሞ ወደ መሳላቸው ወደ ባሮክ ባሮክ እንግዲህ ጊሸን የነበርን ሰዓት ላይ ባለቤቱ ነፍሰ ጡር ነበረች። የማምላክ ነገር ሆኖበት ከማምላክ አይበልጥም፣ የተያዘችው በማምላክ እጅ ነው እሷ እንደፈለገች ታድርጋት። ምጧን ቢመጣ እኔ ሳሎን ቀድሜ የምደርስላት እናቷ ናት ማምላክ ናት ብሎ ለእናቱየው አስረክቦ ነው ጊሸን ላይ አብሮን የከረመው። እና በሚገርም ሁኔታ ከጊሸን ከተመለስን በኋላ ነው የጊዮርጊስ ዕለት ነው አይደል የተገላገለችው ራሴ እንደው ምጥ ራሴ አወለድኳት ይመስል፣ ቀኑን ሁሉ አሸመደድከኝ። እንኳን እና እንኳን ደስ አለ እንኳን የልጅ አባቶች። በእውነት በቃ ደስ ይለኛል። እንግዲህ አባትነት የመጀመሪያ አይደል? በመጀመሪያ እንኳን አደረሳችሁ በልና፣ የአባትነት ስሜት ምን ይመስል ነበር? እሺ በዓለም ዙሪያ ያላችሁ ሀገር ውስጥም፣ እንዲሁም በውጭ ያላችሁ፣ በዚህ ሰዓት በስደት በወህኒ ቤት ያላችሁ፣ በሆስፒታል ባልጋ ቁራኛ በደዌ ዳኛ ተይዛችሁ ግማሹ በየጸበሉ ግማሹ ደግሞ በትልቅ ሆስፒታሎች ያላችሁ ሁላችሁም እንኳን ለዳግማ ትንሣኤ በዓል በሰላም አደረሳችሁ ለማለት ወዳለን ሰማረን ነብሰጡር ነበረች እና በዛ እንግዲህ ትንሽ ነበር አይደል ክፍተቱ። መጋቢት ሀያ ሶስት ነበር የወለደችው እና እኛም ከጊሸን ስንመለስ አካባቢ ወይ እዛ ሳምንት ነው የቆየ ነው እና በጣም አጭር ጊዜ ነበር እና በዛ ጊዜ ጊሸን ማርያም የሚሄድ ፕሮሰስ ምናምን ስጀምር ትልቁን ነገር የተወጣችሁ ዋናት እንደሄድ ማለት ነው እና አንዴ ለሚስቴ ለሚስቴ ለሚስቴ ወላዲት አምላክ ናት። ብዙ ነገር ያደረገችው በህይወቴ በጣም ከምነግርሽ በላይ ማለት ይችላል እና 21 ነው የተወለድኩት፣ ጥር 21 ሊያውም የረፍቷ ቀን ማለት ነው። ለዛ ነው ባሮክ 21 ያልከው። በዛው በተዘዋዋሪ ለካ የተወለድክበትንም እናታችንንም እየነገርከ በህይወት ትልቁን አሻራ ድርሻ ያላት ወላዲታ አምላክ ናት። የኮሮዋ ማርያም፣ የኬልጧ ማርያም ደግሞ ጊሸን ማርያም ደግሞ ጻርቃኔ ማርያም። ስለዚህ የልጅቷ ስም ደግሞ የእናቴ ስጦታ፣ እናቴ በአራት ዓመት የሞተችው ና የእናቴ ምትክ ናት እሷ። የማርያም ብሩክ እያል እንኳን ደስ አለ አባትነት እንዴት ነው? የምሬን ነው ቶሎ ፍቺኝ ነው ቶሎ መስዋ ደስ ይላል በጣም። የእውነት አ የከፈልከው መስዋዕትነት ቀላል ነገር አይደለም። ነፍሰ ጡርን የደረሰችን ሚስት ጥሎ መሄድ መወሰን በራሱ ባትሄድ እንኳን እሄዳለሁ ያልክ ሰዓት ላይ እራሱ ቀላል ውሳኔ አይደለም፣ ከባድ ውሳኔ ስለሆነ ማለት ነው ሚስቶች የባሎቻቸውን እገዛ ይፈልጋሉ። ያቺ ሰዓት ወሳኟ ሰዓት ናት። ሕመሟን ጭንቋን፣ ምኗን አብረህ እንድትኖር ና ባሌለሁበት እንኳን ትውለድ ብለህ ወስነ መውጣቱ ራሱ ቀላል ነገር ስላልሆነ አንዴ ለብሮችል ብሎ ማመሰግ ነው። እስኪ እንደ ልደተ ቃል አንተስ ምን ለ ያጋጠመ? በፋሲካ ፋሲካ፣ እንግዲህ ያው ብዙ ጊዜ ሁለት ወሩንም በጾም ነው የምታሳለፊው ና የመጨረሻውን ደግሞ አክፍሎት አለ የማረሳው ነገር ያው ሁሌ ለሰባት ተከታታይ ዓመታት ምናምን እናከፍል ነበር ና ሁለቱንም ቀን ሐሙስ ማታ በልተሽ እንግዲህ ቅዳሜ ማታ የምትበየው ማለት ነው። እና የሆነ አመት ላይ ግን ምን ተፈጠረ? ማታ በቃ ታየትች ለካ ሰው የሚኖረው በምግብም ጭምር ነው። በምንም በምግብ ያው መጽሐፍ ቅዱስም ይላል አይደል? እየጠየቀ ነው ጥቅሱን አሻሻልከው። ትክክለኛ ጥቅሱ እንዴት ነው? ሰው በምግብ ብቻ አይኖርም። ከዛ አንተ ምን አልከው? ባሮክዬ ምን አልከው? ያለ ምግብ ከ ከረሃብ ይልቅ ጦርነት ይሻላል ይላል እኮ መጽሐፉ። በጣም በጣም አስቸጋሪ ነው እና ሳይታይ ወቀ ፌንት በላው ማለት ነው። ሁለቱም ቀነተን ብለ ለምን አርብ ማታ ማለት ነው። ቀዳሚ አጥቢያ ማለት ነው። ሰባት ዓመት ግን ለምደው ነበር። በጣም ምን ተፈጥሮ? አይ ሰባት ዓመት የለመደ እኮ ነው። እንዴት እንደ አዲሱ የመጀመሪያ ቀን? አሁን ሊያጋጥም ይችላል እኮ የመጀመሪያ ሲለመድ እና ቀስ እየተባለ ነው እየተለመደ እየተለመደ የሚመጣው እና ሰባት አመት እንትን ካልከው በኋላ በጣም በቃ ለሊት ሆስፒታል ነው። አዎ። እና ነው አመት በስማ እኮ ነው የቅርብ ነው

የሆነ ሰዓት ላይ ስምንት ሰዓት ተኩል ማለ እንዴት ሆንክ ልጄ? አይደል ምናምን ግማሽ ስ እንደዚህ ልጆች እንደዚህ በነገር እና ከዛ በኋላ ይቅር ይበለኛል። በዛ ምሳሌ ይቅር ይበለኛል። መቼም ይቅር አይለም ይቅር ይበለኛል። ለምን? እሱ አይ አቅም ይወስናል። አዎ እሱ ሲኖር አይደለ? እንደሱ ፌንት ቢበላብንስ ተቃብተው ግን ሌላ የመጀመሪያ ጊዜ ነበር ስታከፍል ማለት ነው። አሁን ከዛ በኋላ ተለመደ። እ ምንድን ነው ያልከው? ከእዛ በኋላ እ ለእዛ ነው እንደ በምን ስራ የሚለው መዝሙር የማይወደው ዋው ደስ ይላል። በጣም እንግዲህ ተመልካቾቻችን እንደዚህ ዘና ፈታ እያለን ዛሬ እንግዲህ ዳግም ትንሳኤያችንን በዚህ መልክ እናከብራለን። ቆንጆ ቆይታ ነው የምናደርገው። በያላችሁበት መልካም ቆይታ እንዲሆንላችሁ ተመኘ። ወደ ቀደመ ነገራችን እንመለስ። እንግዲህ ዛሬ የምንገኘው የዳግም ትንሳኤ በዓል ላይ ነው እና ሁላችሁም በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። እንኳን አይገርማችሁም? ይሄ ስጋ የበላ ይጠጣል። እሽሽ ስጋ የበላና የጠጣ ድክም የማለት ነገር ይታያል። እሱ ነው ሁለቱን የተለያየ ነው። ይሄ ኦብዘር ይከርድ ነው። ይህ ስጋ ቢኖር እያለው አዳሜ ይሄ ኦፍ ዘ ሪከርድ ነው። አባት አንድ አለ ጣላ ወይ ታሪክ። ይሄን ስጋ ቢኖር ኖሮ እያለ እኮ ነው ደሬማ በተለይ ስጋ ነው እያሳየ ገርበው ሰው አለ። እስቲ ወደ ጊሸን አሁንም እንመለስ። የትንሣኤንም እያወራን ነው፣ ስለ ጊሸንም እያወራን ነው። እዚህ ያለው ቡድን እንዳለ ጊሸን ማርያም የሄደ ነው። ማይኩን እስቲ ሰጠልኝ፣ ለቅዱስ ሰጠልኝ። ከዛ በኋላ ከቅዱስ ወደ እናታች ወደ ዋሜ ወደ ታለም ደግሞ እንሄዳለን ይላል አይደለ እንኳን አደረሰ እንኳን አደረሰሽ። ትጂ በዓል እንዴት አለፈ ትንሣኤ በዓል? በጣም አሪፍ ነበር። ለየት ያለ በዓል አሪፍ ነበር አይደል? እሰይ እንኳን ደስ አለ። እንኳን አሪፍ በዓል አሳለፍክ። ተፋታችሁ ግን፣ ማሚ እነ በያ በያገኘህበት ስጋ ቀንስ፣ ስጋ ጨምር፣ እንትን ጨምር፣ ቀንስ የምትል ነገር አለ። ከአሜሪካ እኮ ንጹህ አይደለም ከአሜሪካ የመጣ ሰው እንትን ይፈልጋል። ይሄ ባላንስ ዳይት ከፕሮቲን እንደዚህ፣ ከካርብ እንደዚህ፣ ከምናምን እንደዚህ፣ አራስ ቀመጥ ብላ ነበር። ካርብን አታብዛ ምናምን ትልህ ነበር ነው። ትንሣኤ በዓል እንዴት አከበርክ? የማትረሳው የትንሣኤ በዓል አለ ወይ? ከዚህ በፊት ነው። እዚህ ከዚህ በኋላማ አይሆንም። ከዚህ በኋላማ አይሆንም።

እኔ ቅዱስና ማሂ ደግሞ አምልጠን እነ አምልጠን እነ ደሬና እነ ማሂን እነ ማእዚን እነ ፍሬን አምልጠን ትያትር ሰርተን መጣን። ኤርሚም ጭምር ትያትር ሰርተን እሱን ሳስፈቅድ ፍሬ ያዘች። አንተ አንተ ፈቀድክልኛ? ፍሬ ያዘችኝ እኮ ክፍል ስገባ ቁጭ ብላ ደሬ ማቀም ነበር እንዴ? ያለፈ ነው እናውራው፣ ነው ያለፈ ነው እናውራው፣ ያለፈ ነው አመለጡም ብለን ነበር። አሲያሽ ነው አሁን አንቺ ተያዛችሁ? ታዲያ በቃ እንኳን ሄድን እኮ እንዴ! ደግሞ ጊሻና ብዙ ህዝብ ነበራት፣ ልጆች ነበሯት። እኛ ሄድን ሄድን፣ ጊዮርጊስ ዋሻ፣ ጊዮርጊስ ከላይ ሚካኤል፣ የሆነ እንደዚህ ስታየው እጁ ድኖች ነው የምትላት አለች እኛ እናቴ አባት ጠየቅን። አንድ ሰዓት አንድ ሰዓት ናት ሲሉ፣ ሁለት ሰዓት ጨመርንበት ሶስት ሰዓት አንድ ሰዓቱ ግን እንትን አልጥሩ ገምተናል፣ አይደል አንድ ሰዓት ነው ይፈጅባችሁ ስላሉን ሁለት ሰዓት ጨምረንበት አለን። ከዛ ስንሄድ ሶስት ሰዓት ሆነልን። እኔ ሶስታችን ሄደን ይሄኛ ሰውዬ መንገድ ላይ ቀረ። የእውነት እስቲ ንገረን ስለሱ መሀል ላይ የቀረብን ማይኳን ወዳፊ አድርጋ ተጠጋግራ አልጎረሳትም። ቶሎ እንመለሳለን አለሽ። ደርሰን ስንመለስ አመንኩሽ። አላቆሙ እኮ እንዴት አመንከኝ? እኔም እኮ አላቆሙ ከማላቆም እኮ ነው የሄድነው። ሰው ይዘን አይደል ዘን ሄድነው። አሳመንሽ ከዛ ልክ እኔ ማስታወሰው በጣም ልክ ሄደን በጣም እግሬ መሄድ ካቃተው በኋላ ወደ ጊዮርጊስ መንገድ ይላል ገና

ወደ ኋላ እንዳንመለስ እንዲህ ቀጥ ያለ ዳለ አይቼዋለሁ። ወደ ታች እንዳንወርድ ደግሞ ቁልቁለት ነው። አሁን እሱን አቅፍ ያለው እዛ ልቀመጥ ነው። ስልክ ደግሞ አይሰራ፣ ኔትወርክ ምናምን የለም። መካከል ከዛ የተወሰነች የራሱ የጥሞና ጊዜ ወሰደ። የጥሞ ያቺ የጥሞና ጊዜ አምስት ያስራ ደቂቃ የጥሞና ጊዜ እንዳዲስ ባፍንጫ የሆነ ይሄ ከጎን ስታዩት ድንግል ነው የምልህ። ከዚህ ዛኔ ከጎን ሳይው ቅዱሴ እንዲህ ብሏል። እኔ ከዚህ ጋር ነው የማዩ፣ ከዚህ ጋር ቀጭን ላብ ይፈሳል። የእውነት የውነት፣ ያለ ማቋረጥ ከዚህ ተሰብስቦ እንዲህ ነበር የወርዱ የነበረው። ከዛ በኋላ ግን ሰላሙን ማን ይቻለው የጥሞና ጊዜ ከወሰደ በኋላ ነው እንደዛ ማለት ነው። እሺ፣ በስመ አብ ብቻ ደስ የሚል ጊዜ ነበር አሳልፈን እየመጣን። እስቲ መጨረሻ ላይ ማሚዬ የምትለውን ደግሞ እንስማትና ስለ ግሸን የተሰማሽን ስሜት ግሸ ላይ እየነበረው ቆይታችን ምን ይመስል ነበረ ያሰብነው፣ እስቲ ሳቤ ምን ይመስል ነበር እንደዛ የነበሩት እንቅስቃሴዎቻችን ባንቺ አንደበት። አዎ፣ ግሸን እጅግ በጣም የሚገርም በጣም የሚያስደስት ጊዜ ነው ያሳለፍኩት። በመጀመሪያ እኔ ግሸን ያን ዳገት ወጣለሁ ብዬ አስቤ አላቀም ነበር። ያ ዳገት መውጣት ማለት የእግዚአብሔር ተአምር ነው፣ ተአምር ነው። በእኔ ሁኔታ በኔ የጤና ችግር ቀጥ ብዬ ያንን ወጥቼ ወደ ኋላ ስመለስ እንዴት ነው ይሄን ሁሉ የወጣሁት ነው ያልኩት። እና እግዚአብሔር ከረዳን የመቤታችን ፈቃድ ከሆነ እሷ ከጠራችን እንኳን ተራራ ሌላም ነገር እንወጣለን። እና በህይወቴ አሁን ከአሁን በኋላ እኔ ምንም ችግር ወጣለሁ ብዬ አስባለሁ። እስካሁንም ወጥቻለሁ። እና እዛ በነበረን ቆይታ እጅግ በጣም በጣም ደስተኛ ነኝ። ምክንያቱም ሁለት ጊዜ ነው ሄድኩት፣ በሁለት ወር ውስጥ ሁለት ጊዜ ነው ሄድኩት። በተአምር አስቤውም አደለም ከቤት የወጣሁት ነበር ግን ይህንን ሁሉ ምክሮ ይህን ሁሉ ህዝብ ማወቄ እናንተ ሁሉ መተዋወቄ በእምነቴ ላይ ከፍተኛ ጽናት እንዲኖረኝ አድርጓል። ያልጠበቅኳቸው ሰዎች እንዴት አይነት አማኞች ናቸው፣ እንዴት አይነት ክርስቲያኖች ናቸው። ለካስ ብዙ ክርስቲያኖች አሉን። ብዙ ወንድሞቻችንና እህቶቻችን ከምንጠብቀው በላይ የእምነታቸውን ጽናት አይቻለሁ፣ ታዝቤያለሁ፣ እጅግ በጣም ተደስቻለሁ። በዚህ እና እመቤታችንም ደግሞ በጸሎት ለመናት በመጀመሪያው ይህን ጊዜ ሁለተኛ በሄድን ጊዜ ደግሞ በዚህ ባስተዋጽኦ ስንጠይቅ የአለም ህዝብ የአለም ህዝብ ማለት እችላለሁ ያደረገውን መረባረብ ሳይ የእናንተንም የሁላችሁንም ደግሞ ያለ ድካም በዝናብ በብርድ ብርዶ መቼም አይነሳም። በዛ ሁሉ ችግር ውስጥ አልፎ ይህንን ድል ማድረግ ማለት ነው የምንፈልገውን ግብ ማስገኘት ቀላል ነገር አይደለም፣ እና ይሄ ትልቅ ትምህርት ትልቅ የመቤታችን በረከት የእሷ ጸጋ ነው፣ ፍቅሯ ነው። ወደፊትም እንደዚሁ እንግዲህ ልባችን ቆመዋል፣ የሚቀጥለው መቼ ነው እያልን እ ከግሸን የምንቀር አይመስለኝም። ወደፊትም በቃ ልጆቹ አረገችን፣ ሁላችንንም ወንድማማች እህትማማች ሆንን እና ይህንን ፍቅር ማግኘት ቀላል አይደለም። እጅግ በጣም ተደስቻለሁ። ያው እንኳን ለብርሃነ ትንሳኤ ሁላችሁም አደረሳቸው። እንኳንም ለዳግማ ትንሳኤው ደግሞ እንደዚህ አገናኘን። እንደዚሁ ደግሞ ለቀጣዩ ደግሞ እንግዲህ ዝግጁት ነን።

ትንሣኤ እንግዲህ ገና ወደፊት ነው ብዬ ስልክ ደውላለሁ። ስልክ ደውዬ እንኳን አደረሳችሁ ምናም ስል እንዴ ስንት ጊዜ ነው ካለፈ ይሉኛል። ገና እኮ የሚደርስ ይመስለኛል። የቀን አቆጣጠር አናቅም ያን ጊዜ በጣም ችግር ነበር። ያለፈ መስሎን ደግሞ ወደፊት ነው ብለን ስንደውል ያልፈዋል። ያለፈ ያደፈ መስሎ ስታይ ገና ወደፊት ነው እና እና አልቅስ ነበረ። ብዙ ጊዜ ከቤተሰብ ተለይቶ በተለይ ብዙ ኢትዮጵያኖች በሌሉበት ቦታ መኖር ማለት በጣም ከባድ ነው እና ለማስመሰል የማናደርገው ነገር የለም እና አንዳንድ ጊዜ ወይ እንቁላል ቀቅለን ሰብረን በላ ዶሮ አይደለም ያ ያ አልፎ፣ አሁን በጣም ብዙ ኢትዮጵያኖች አለን እና ተሰብስበን በቤተ ክርስቲያናችን ቅድስት ማርያም ቶሮንቶ በጣም መወዳትና ማከብራት ቤተ ክርስቲያኔ እና ያ ሁሉ ሰው በትንሳኤ በቤተ ክርስቲያናችን ተሰባስበን እስከ ከ ስድስት መቶ ሰባት መቶ ሰው እስከ አንድ ሺ ሰው የሚሆን በአንድ ጋ ትንሳኤን ስናከብር እጅግ በጣም ደስ ይለኛል። ከዛ ወጥተን ቤታችን የምናደርገው የፋሲካ ድግስ ልክ እንዳገራችን ልክ እንዳገራችን በአሁኑ ሰዓት እንዳገራችን ሁሉ ነገር እና ያ ያስደስተኛል። የማረሳው ግን እንቁላል ሰብሬ ፋሲካን የበላውበትን ቀን አስታውሳል። ጾሙንም እኮ እንደዚህ ሆነው አርባ ቀን ይጾም ምን ይመስለናል፣ ወይ ሰላሳ ቀን ነው ወይ ሀያ ቀን ነው። ምክንያቱም ወይ አልፈዋል ወይ ወደኋላ ነው። አዎ በቃ አዎ፣ እንደዛ ነበር። ሰንታል ለተቃል አዎ፣ በጣም ብዙ በጣም መቆየት ጥሩ ነው። መቆየት ጥሩ ነው። አሁን ብዙ ቤተክርስቲያኖች ቤተክርስቲያናት አሉን፣ ብዙ ካህናት አሉን። እንኳን እኛ ልጆቻችን እንኳን አሁን በትክክል ይጾሙታል፣ በትክክል ያውቁታል። ይሄ ከመቆየት ብዛት ያገኘ ነው፣ እድል ነው። ደስተኞች ነን። ያው እንግዲህ ይሄንን ነው የማስታውሰው። ከልብ ደግሞ በሰግደሽ ማለት ነው ከልብ አመሰግናለሁ። እስቲ አንድ ዝማሬ እንዘምርና ቀጥታ ወደ ዛኛው ደግሞ እንድንሄድ። ምን ዘምር እስቲ አንድ ዝማሬ፣ ሞቅ ያለ ዝማሬ መዝኑሩን ለመዘመር በአብ በወልድ በመንፈስ ቅዱስ አማን በአማን

እውነት በእውነት እውነት በእውነት ተነሷ ያለመዳኒት ተነሷ ያለመዳኒት

በያላችሁበት ይህን በዓል የምትከታተሉ ተመልካቾቻችን እንኳን ለዳግም ትንሣኤ በዓል በሰላም አደረሳችሁ አደረሰን። በዓሉ የሰላም፣ የደስታ፣ የፍቅር፣ የጤና፣ የምንተሳሰብበት አንቺ ትብሽ፣ አንተ ትብስ ተባብለን በፍቅር በሰላም በአንድነት የምንኖርበት በዓል ያድርግልን። ሀገራችንን ሰላም ያድርግልን። ትንሣኤን ያሳየን። እንግዲህ ቆንጆ ቆይታ እናደርጋለን። ዘማሪ ፍሪዘርም አብሮን አለ ልክኛ ቦታችንን ስንይዝ በኋላ ደግሞ እንይዘልና ቦታችንን፣ ቦታችን ይዘን ቆይታችንን ስናደርግ እዚህ ጋር ጥዑመ ዜማ ዲያቆን ፍሬዘር ይዘምርልን፣ እዚህ ጋር ጥያቄ ምናምን ስናወራ፣ እዚህ ጋር ስንሰይበበት ዳግም ትንሣኤ ዳግም ትንሣኤ አልሆነ። ምን ቁጦ ምን ቁጡ ብላል? ለምን ቁጡ አንዴ፣ ለምን ቁጡ? ተመልካቾቼ በቀጥታ ወደ እንግዳው ቦታ የለ የሚሄደው እዛ ጋሴ እነማን አብረኝ ይሆናሉ? ከዚህ ውስጥ ነው የሚመጡት? አብረን ሊመጡ ነው። እናንተ ማብራችሁ